ብሩኬ እንግዲህ ዛሬ ለሀይሚቾ ማለት ነው። የሚገርም ሙዚቃ ነው የጋበዛት። አልጠረጥርም እኔ አላምንም አትሄጂም ከሌላ የሚል ሙዚቃ ነው ማለት ነው። አዎ ብሩኬ ትክክል ነህ። ሀይሚቾ ከአንተ ውጭ ወደ ውጭ ብላ ከፈረመሽ ቆይታለች ማለት ነው። አንተን የመሰለ ሸበላም አጥላ የትም አትሄድም ብሩኬ አታስብ ማለት ነው። በዚህ አጋጣሚ ሙዚቃው ተመችቶኛል፣ ለሀይሚን የጋበዛት ብሩኬ ማለት ነው። ቤተሰቦቼ ሲጀመር ሀይሚቾ ከአንተ ውጭ ካለች እኮ ቆየች ቆየች አንተን የመሰለ የበር መዝጊያ የትም ጥላ ንቃትልም። ምናልባት ፈተናዎች ሊበዙባችሁ ይችላሉ፣ ብዙ ነገሮች። ምክንያቱም ደግሞ እውነተኛ ፍቅር ላይ ፈተና ይበዛላሉ። ቤተሰቦች፣ እውነተኛ ፍቅር ላይ ፈተና ይጠፋም እንጂ ምናልባት ፈተና ሊኖር ይችላል፣ ሊያንገዳግዳችሁ ይችላል። ግን አንተንና ሀይሚን የሚለይም ይሁን ሀይሚቾም አንተን ጥላ የምትሄድበት ምንም ምክንያት የለም። ብሩኬ አታስብ። በእኛ በመዳም ቅመሞች ጣሎ ብለናል። በቃ ሀይሚቾ ወደ ሌላ ቦታ ፍንግጃ አትልም። ሲቀጥል እውነተኛ ፍቅር ስለሆነ ሀይሚ ጋር ያለው የትም አትሄድም። አይዞህ እሺ። በዚህ አጋጣሚ ያው ሙዚቃ ተመችቶናል ቤተሰቦች ማለት ነው። ዛሬ እንግዲህ ብሩኬ በሾርት ቪዲዮ ነው ዩቲዩብ ላይ የመጣው በቲክቶክ ቪዲዮ ማለት ነው። አልጠረጥርም እኔ አላምንም አትሄጂም ከሌላ። አቤት ሙዚቃ አመራረጥ እኮ ሙዚቃ አመራረጥ የሌለ አንደኛ እኮ ነው ብሩኬ ማለት ነው ሸበላው ማለት ነው። እና አይዞ ቡራዬ የትም አትሄድብህም። ቤተሰቦች እንግዲህ አይዞ በሉት ብሩኬ ማለት ነው። ሀይሚማ አንተን ጥና አንድ ቀን እራሱ እኮ ካላየች ከባድ ነው። አይታለ ናፈከኛ አንተን፣ በአንተ ምክንያት ነው እኮ አዲስ አበባ የገባችው ሀይሚ በነገራችን እና ቤተሰቦቼ፣ ሀይሚ ከአዲስ አበባ ቡታጀራ ነው በጣም ፍክት ድምቅ ምትለው የተወነደችበትም ስለሆነ አየሩም ይሁን አላውቅም። ከአዲስ አበባ ቡታጀራ ሲገቡ ነው እንደውም የሚያምርባቸው። ኑሯቸውንም ሁለ ነገራቸውን እንደውም ቡታጀራ ቢያደርጉ አሪፍ ነው ብዬ ነው የማስበው። ምክንያቱም የአዲስ አበባ አየር እና የቡታጀራ አየር በጣም ይለያያል። በዚህ አጋጣሚ ማለት እዛ ንጹህ አየር ነው ያለው አይደል? ቡታጀራ ላይ የአዲስ አበባ ጭስ ምናምን የለምና መኪናም ስለማይበዛ ሀይሞቹ ራሱ ቡታጀራ ስትገባ ነው ቅመሟ የሚያምርባት እና ቡርኬ የፍቅራችሁ ይስመር ያብብ ብለናል። ፈተናዎችን ደግሞ ጠንክራችሁ እንደምታልፉ ተስፋ እናደርጋለን። ፈተና ያለ ነው። ገና ወጣቶች ናችሁ። ገና በደንብ ትፈተናላችሁ ገና በደንብ በተለይ በብሩኬንና በሀይሚን ፍቅር ውስጥ ሀይሚና ብሩኬን ለመለየት ብዙ ፈተናዎች ይመጣሉ። ገና እኮ ናቸው አይደል እንዴ ገና ማለት ነው። እና እነዚያን ፈተናዎች ደግሞ ስትነጋገሩ ቁጭ ብላችሁ ስትወያዩ፣ ያው በር እየዘጋችሁ እየዘጋችሁ ፈተናዎች ይመጣሉ እናንተ በራችሁን እየዘጋችሁ፣ ያንተና የሀይሚ ፍቅር ደግሞ እንደ ጽጌሬዳ አበባ ፍክት ድምቅ እያለ ይሄዳል ማለት ነው። እኛ የምንፈልገው የእናንተን እድገት የእናንተን ፍቅር ነው። እና በቀጣይ ደግሞ ሩታዬና እንደ አብርሽዬ በሰርጋችሁ ደግሞ ረጅም ጉዞ ተጉዛችሁ ደግሞ በሰርጋችሁ እንደምናያችሁ ተስፋ እናደርጋለን። አለ እንደ ቤተሰቦችን እና ብሩኬ፣ በነገራችን ላይ ብሩኬ ምርጥ ልጅ ነው ለመናገር ስትና ሷ አክብሮቱና ጋሽዬም ደግሞ በጣም ግጥም አድርገው ወደዋል። በቃ ወድጃለሁ አሉ እኮ በቃ ቤተሰብ የወደደው እኮ ሰው በቃ ምንም ቢሆን እኔ እንጃ። ማለት አሁን እስቲ አብዛኞቻችሁ ፍቅረኛ ኖሯችሁ ቤተሰቦቻችሁ የሚወዱት አለ አይደል እንዲሁም ደግሞ አይተው ጥልት የሚያደርጉ አሉ አንዳንድ ቤተሰቦች እና ብሩኬ ደግሞ በሀይሚ ቤተሰቦች ዘንድ ያው ተወዳጅነትን አግኝቷል፣ በተለይ በአባቷ ዘንድ በጣም ነው ብሩኬ የወደርኩ ብለው እንደው ምለዋል እውነት ለመናገር እና የሀይሚን አባት እንግዲህ ያው ወደዋል። ስጡኝ እንኳን ብትል ሽማግሌ ሊብልክ እንኳን ወደፊት አያቅማሙም ጋሽዬ ማለት ነው። ይሰጠዋል፣ ምክንያቱም ወደዋል ማለት ነው። ያ ደሞ ያስወደደክ ባሪክና ትትህና ሰው አክባሪነትህ ነው እና ያው ሰው አስተዳደጉን ይመስላል እና ያንን ስላዩ ጋሽዬ ለወደፊት ስጥኝ እንኳን ብትል ይሰጠዋለ ማለት ነው። እና ብሩኬ አይዞህ፣ ሀይሚዬ ትም አትሄድም። ሀይሚ እኮ ሀይምሮ አላልሽ ትቱ ታጋሽ፣ ዝቅ ማለትን የምትወድ የሰውን እድገት የምትመኝ ከራሷ በላይ ስንት ዩቱበሮችን አሳድጋለች ይ የራሷን ቁጭ አድርጋ በሷ እነሱ ቤት እየሰራች እነሱን ዩቱቤ ያሳደገች ብዙ ልጆች አሉና ከራሷ በላይ የሰውን እድገት የምትፈልግ ቅመም የምትሆነች ልጅ ናት። እና ብሩኬ የሚመጡትን ፈተናዎች ግን ማለት ነው በካልቾ እያልክ ያው እድል እንደምትወጣ ተስፋ እናደርጋለን። ገናም ትፈተናላችሁ እና አይዟችሁ፣ በርቱ፣ ትልቅ ደረጃ ድረሱ። ያው ሙዚቃው ስለተመቸኝ ነው ቤተሰቦች። እና በተረፈ እናንተም የሚመዳን ቅመሞች ያው እንደ ብሩኬ ያለ ማለት ነው ትቱ ሰው አክባሪ የሆነ ሴት ልጅ የሚያከብር ለፍቅሩም ዋጋ የሚከፍል ማለት ነው ስጪን ሳይሆን ልስጥሽ የሚል ፍቅረኛ ያጋጥማችሁ። አሜን በሉ። በእውነቴ ነው ይደርሳል እኮ እንዳ ምቆች ምርቃት አሜን በሉና እስከዚያው በያላችሁበት ሰላማችሁ፣ ጤናችሁ በዚህ ተረፍረፍ ይበልልኝ። ያው ለዚህ ጥሩ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ደውል ምልክት በመጫን እንደተለመደው በትህትና